ጤና ስጥልኝ ክብራት ተመልካቾቻችን ከሀረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደስ ይነኝ አብራችሁን ቆዩ። በሀረሪ ክልል የገጠር ኮሪደር ልማት ቀጣይ የርብር ማዕከል እንደሚሆን የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሀረሪ ክልል በቀጣይ ዘጠና ቀናት እቅድ አተገባበር ዙሪያ የውይይት መድረክ ተካሂዷል። ሄኖክ ግርማ በሀረሪ ክልል በቀጣይ ዘጠና ቀናት እቅድ አተገባበር ዙሪያ የውይይት መድረክ ተካሂዷል። በመድረኩ የገጠር ኮሪደር አተገባበርና የዘጠና ቀናት እቅድ ማስፈጸሚያ ሰነድ በክልሉ ምክትል ርዕሰ መስተዳደር ወይዘሮ ሩዛ ኡመርና በክልሉ ፕላንና ልማት ኮሚሽን ኮሚሽነር ኢብሳ ይብራይም ቀርቦ ውይይት ተደርጉበታል። በውይይት መድረኩ ላይ የተሳተፉ የክልሉ አመራሮች ለዕቅዱ ስኬታማነት ሕዝብን ባሳተፈ መልኩ በቅንጅትና በቁርጠኝነት እንደሚሰሩ አረጋግጠዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ባስቀመጡት አቅጣጫ የገጠር ኮሪደር ልማት የገጠር ነዋሪዎችን ያኗኗር ዘይቤን በማሻሻል ተጠቃሚነታቸውን ለማስፋት የሚያስችል በመሆኑ በቀጣይ ዘጠና ቀናት ወደ ተግባር ይገባል ብሏል። በክልሉ መሶብ የአንድ ማዕከል አገልግሎት ስራ በማስጀመር ለዜጎች ቀልጣፋና ውጤታማ አገልግሎት ለመስጠት እንደሚሰራም አቶ ውርዲን ገልጸዋል። የአርሶና አርብቶ አደሩን ምርትና ምርታማነትን በማሳደግና ኑሮውን በማሻሻል ከተረጅነት ወደ ምርታማነት ለመሸጋገር ለተያዘው እቅድ የተጠናከረ የድጋፍና ክትትል ስራዎች እንደሚሰሩም አመልክተዋል። የጽዳትና ውበት ስራዎችን ማስፋት፣ የኑሮ ውድነትን ማቃለል፣ ገቢና ሟጦ መሰብሰብ፣ በትምህርት በጤናና በክረምት በጎ ፈቃድ አገልግሎት በትኩረት እንደሚሰራም ተናግረዋል። በክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብር 18 ሚሊዮን ችግኞችን ለመትከል የተያዘው እቅድ እንዲሳካም አስፈላጊውን ድጋፍና እገዛ ይደረጋል ብለዋል አቶ ወርዲን። በተጨማሪም በክልሉ በተካሄዱ ህዝባዊ ውይይቶች ላይ በየዘርፉ የተነሱ ጥያቄዎችን የዘጠና ቀናት እቅድ አካል ተደርጎ ምላሽ ለመስጠት ጥረት እንደሚደረግም ጨምረው ገልጸዋል። በመሆኑም ለእቅዱ ስኬታማነት አመራሩ በቁርጠኝነት መስራት እንዳለበትም አቶ ወርዲን አቅጣጫ አስቀምጠዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ወየሳ በበኩላቸው ፓርቲው ሰው ተኮር በመሆኑ የዜጎችን ውለንተናዊ ተጠቃሚነትን በማሻሻል ብልጽግናን ለማረጋገጥ አበክሮ እየሰራ ነው ብለዋል። በክልሉ በቀጣይ ዘጠና ቀናት የሚከናወኑ ተግባራትና የገጠር ኮሪደር ልማት ስራዎች በተሟላ ሁኔታ እንዲሳኩ በቅር መመራት ያስፈልጋለን ብለዋል። በተጨማሪም የተቋማት ትብብር ወሳኝ እንደሆነ የገለጹት አቶ ጌቱ፣ ህዝብን ማስገንዘብና ማሳተፍ እንደሚገባም አስገንዝበዋል። በውይይት መድረኩ ላይ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ የክልሉ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳን ጨምሮ ሌሎች የክልሉ ከፍተኛና መካከለኛ አመራሮች ተገኝተዋል። ተመራቂ ተማሪዎች በሰለጠኑት ሞያ ተቀጣሪ ሳይሆን አዳዲስ እና ችግር ፈቺ ምርምሮችን በማፍለቅ ተፎካካሪ መሆን እንደሚገባቸው ተገለጸ። የሐረማያ ዩኒቨርሲቲ ለሰባኛ ዙር ከመጀመሪያ ዲግሪ እስከ ዶክትሬት ዲግሪ ትምህርታቸውን ተከታትለው ያጠናቀቁ ከ3200 በላይ ተማሪዎችን አስመርቋል። አያም ተሀመድ ዘገባውን አዘጋጅተዋለች። ትትና ተስፋዬ የሃሮሚያ ዩኒቨርሲቲ ለሰባኛ ዙር ከሰርቲፊኬት እስከ ዶክተሬት ዲግሪ ትምህርታቸውን ተከታትለው ያጠናቀቁ ከሶስት ሺህ ሁለት መቶ በላይ ተማሪዎችን አስመርቋል። ዩኒቨርሲቲው በሰርቲፊኬት በመጀመሪያና በሁለተኛ ስፔሻሊቲና በዶክተሬት ዲግሪ ያስተማራቸውን ተማሪዎች ነው ያስመረቀው። በመርሃ ግብሩ በክብር እንግድነት የተገኙት የዓለም የምግብ ሎሬት ፕሮፌሰርና የግብርና ተመራማሪ ፕሮፌሰር ገቢሳ ኢጀታ ተማሪዎች ያገኙትን እውቀት ለቀጣይ ትውልድ በማሻገር ለሀገር ብልጽግና በቅንነት ማገልገል ይጠበቅባቸዋልን ብለዋል። ተማሪዎች በሙያቸው ተቀጣሪ ሳይሆን አዳዲስና ችግር ፈቺ ምርምሮችን በማፍለግ ተፎካካሪ መሆን እንደሚገባቸውም አስታውቀዋል። የኢፌዴሬ ግብርና ሚኒስቴር ሚኒስቴር ዴታ እና የሐረማ ዩኒቨርሲቲ አስተዳደር ቦርድ ሰብሳቢ ፕሮፌሰር ኢያሱ ኤልያስ በመርሃ ግብሩ እንደገለጹት ዩኒቨርሲቲው ችግር ፈቺ ምርምሮችን በመፍጠር ባሻገር ማህበረሰብ ተኮር ስራዎችን እየሰራ መሆኑን ገልጸዋል። እንዲሁም ተመራቂው በሰለጠኑት ሙያ ለማህበረሰባቸው የተሻለ እድል መፍጠር እንደሚገባና ለሀገር ሰላም ብልጽግና እና እድገት መስራት ማጥፋት ይጠበቅባቸዋልም ሲሉ ገልጸዋል። የሐረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ እንደገለጹት ዩኒቨርሲቲው ከግብርና በተጨማሪ የትምህርት ሽፋንን በማስፋፋት እና የሀገርን የእድገት አቅጣጫ ከግምት በማስገባት ስድስት የሚሆኑ የምርምር መስኮችን ለይቶ መስራት ላይ እንደሚገኝም አስታውቀዋል። ተመራቂ ተማሪዎች በተማሩበት የትምህርት መስክ ማህበረሰብን በቅንነትና በታማኝነት ማገልገል፣ ህዝቡ የሚፈልገውን አገልግሎት መስጠት ይጠበቅባቸዋልም ሲሉ ገልጸዋል። ዩኒቨርሲቲው በ2017 ዓ ም ችግር ፈቺ የሆኑ 48 የመረምር ስራዎችና በአጠቃላይ 102 ቴክኖሎጂዎችን በማልማት ከ15000 በላይ የሚሆኑ የማህበረሰብ ክፍሎችን ተጠቃሚ ማድረግ መቻሉን አስታውሰዋል። በዘንድሮ የትምህርት ዘመን 88.7 በመቶ የሚሆኑትን ተማሪዎች የመውጫ ፈተና በከፍተኛ ውጤት ያለፉ መሆኑን የገለጹት ዶክተር ጀማል ሱፍ የሀገሪቱ ሰላምና ልማት እንዲጎለብት ተመራቂዎችም የበኩላቸውን እንዲወጡ ጠይቀዋል። በሶስተኛ ዲግሪ 67፣ በሁለተኛ ዲግሪ 665፣ በሰብስፔሻል ስፔሻሊስት አንድ በስፔሻሊቲ 34 እንዲሁም በመጀመሪያ ዲግሪ 2449 በተጨማሪም ከፍተኛ የዲፕሎማ ፕሮግራም 75 የድህር ምረቃ ዲፕሎማ ፕሮግራም በመምህርነት አራት በድምሩ 3295 ተማሪዎችን ያስመረቀ ሲሆን ከአጠቃላይ ተመራቂ ተማሪዎች ውስጥ 21.1 በመቶ ሴቶች መሆናቸውም ተገልጿል። በምረቃ ስነ ስርዓቱ ላይ የኢፌዴሬ ግብርና ሚኒስቴር ሚኒስቴር ዴታ ፕሮፌሰር እያሱ ኤልያስ የዓለም ምግብ ሎሬት ና የግብርና ተመራማሪ ፕሮፌሰር ገቢ ሳ ኢጀታ እንዲሁም የማያ ከተማ ከንቲባ ዶክተር ኢፍራህ ወዚርን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች፣ ተመራቂዎች፣ የተመራቂ ቤተሰቦች መገኘታቸው ተገልጿል። ማህበሩ የመምህራንን መብት ከማስጠበቅ ባለፈው የትምህርት ጥራትን ለማስጠበቅ ትልቅ ድርሻ ያለው መሆኑ ተገለጸ። የሀረሪ ክልል መምህራን ማህበር አስራ አምስተኛ ጠቅላላ ጉባኤውን አካሂዷል። ዘገባው የአብዲ ውስማን ነው። አብስር አሰግድ ተጨማሪ አላት የመምህራን ማህበር የመምህራንን መብት ከማስጠበቅ ባለፈ የትምህርት ጥራት ማስጠበቅ ትልቅ ድርሻ ያለው መሆኑ ተገልጿል። የሐረሪ ክልል መምህራን ማህበር ጎ ፐብሊክ ፈንድ ኤዱኬሽን በሚል መሪ ቃል ጠቅላላ ጉባኤውን አካሂዷል። ጉባኤውን በንግግር የከፈቱት በክልሉ ትምህርት ቢሮ የትምህርትና መምህራን ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን መምህራን ማህበሩ የትምህርት ጥራቱን ለማስጠበቅ ከቢሮ ጋር በቅንጅት እየተወጣ ያለውን ኃላፊነት በቀጣይ ማጠናክሮ ሊያስቀጥል ይገባል ብለዋል። የኮከስ ኢንስፔክሽን መሪ ወይዘሮ ደብሪቱ ጌታቸው የኢትዮጵያ መምህራን ማህበር 1941 መመስረቱን ገልጸው 700000 አባላት ያለው መሆኑንና የአባላቱን መብት ለማስጠበቅ ብቻ ሳይሆን ትምህርት ጥራትን ለማረጋገጥ ትልቅ ድርሻ እየተወጣ ያለ መሆኑን ገልጸዋል። ማህበሩ በትምህርት ጥራትን በማረጋገጥ የተማረ ኃይል ለሀገር ማምረት እንደመሆኑ ኃላፊነትን ይወጣል መሆኑን አክለው ገልጸዋል። በኢትዮጵያ መምህራን ማህበር የሕዝብና የውጭ ግንኙነት ዳይሬክተር አቶ ጫን ያለው ታፈሰ ማህበሩ የትምህርት ማደራጃና ጥራቱን መጠበቅ ላይ ትልቅ አስተዋጽኦ እያበረከተ መሆኑን አንስተዋል። ማህበሩ ዓላማውን ዳር ለማድረስ በመንግስት ትኩረት ሊሰጠውና ሁሉም ባለድርሻ በቅንጅት ሊሰራ እንደሚገባም ገልጸዋል። በመርሃ ግብሩ የኢትዮጵያ መምህራን ማህበር አመራሮች እና የክልሉ መምህራን ማህበር አመራር እንዲሁም አባላቱም ተሳትፈዋል። ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ኢትዮጵያ ሀገር በቀል እሳቤዎችን በማፍለቅ ለፓን አፍሪካኒዝም መጠናከር የመሪነት ሚናዋን እየተወጣች ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። በሌላ ዜና በአማራ ክልል ሰላምን ከማረጋገጥ ጎን ለጎን የሕዝቡን ተጠቃሚነት ሊያረጋግጡ የሚችሉ ሁሉን አቀፍ የልማት ስራዎች ለማከናወን የአመራሩ ሚና ሊጠናከር ይገባል ሲሉ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ገልጸዋል። ተጨማሪ መረጃዎችን ምስጋነው ሀይሉ በተከታይነት ያቀርብልናል። ኢትዮጵያ ሀገር በቀል እሳቤዎችን ማፍለቅ ለፓን አፍሪካኒዝም መጠናከር የመሪነት ሚናውን እየተወጣች ነው ሲሉ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ የመንግስት ተጠሪ ሚኒስትር የውጭ ጉዳይ ኢንስቲትዩት ባዘጋጀው አርዳ የፖሊሲ ንግግር መድረክ ላይ ፓን አፍሪካኒዝም ማጠናከር በሚል ርዕስ የመወያያ ጽሁፍ ቀርቧል። አፍሪካን ኢትዮጵያን አድዋ ላይ በተቀናጀችው ድል በመነሳት የፓን አፍሪካኒዝምን እንቅስቃሴ በማቃጠል የራሳቸውን ሉዓላዊነት ማወጅ መቻላቸውን አውስተዋል። የፓን አፍሪካኒዝም እሳቤ የአፍሪካ ህብረትና ሌሎች ኢኮኖሚ ማህበረሰብ ተቋማት እንዲቋቋሙ ማስቻሉንም ነው እየገለጹት። ኢትዮጵያ በተለያዩ የዘመናትም ለፓን አፍሪካኒዝም እሳቤ እድገት ታሪክ የማይዘነጋቸው ትልልቅ አሻራዎች ማኖሯን ገልጸው ዛሬም ቀጥላለች ብለዋል። በተለይ ከለውጡ ወዲህ መደመር እሳቤ ኢትዮጵያ የጀመረችውን ሀገር በቀል የሪፎርም ስራዎችን ለፓን አፍሪካኒዝም መጠናከርና ለአህጉራዊ ብልጽግና ትልቅ አስተዋጽኦ ያላቸው ተግባር ማሳያዎች እንደሆኑ ተናግረዋል። ታላቁ የኢትዮጵያ ህዳሴ ግድብና የአፍሪካ አህጉራዊ ነፃ የንግድ ቀጠና የመሳሰሉ ፕሮጀክቶች ለዚህ የዘመን የፓን አፍሪካኒዝም እሳቤ ማድረግ ገንቢ ሚና እየተጫወቱ መሆናቸውን ተስፋዬ ቤልጅጌ ተናግረዋል። ፓን አፍሪካኒዝም በአንደኛው ክፍለ ዘመን ተቋቁሞ ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ፈተናዎችን እንዳሉበት ገልጾ አፍሪካ ችግሮችን በአፍሪካዊ እውቀትና ጥበብ እንዲፈታ የተጀመረው ጥረትን ተስፋ ሰጪ መሆኑ ተናግረዋል። ደህንነት፣ ኋላ ቀርነትና የእጅ አዙር ቅኝ አገዛዝ ተጽዕኖ ፓን አፍሪካኒዝም ንቅናቄን እየፈተኑ እንደሆነ ጠቁመው በአፍሪካውያን ባህልና እሴት መሰረት መቅረጽ እንዳለበትም ማስገንዘባቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። በአማራ ክልል ሰላምን ከመረጋገጥ ጎን ለጎን የህዝብ ተጠቃሚነት ለማረጋገጥ የሚያስችሉ ሁሉን አቀፍ የልማት ስራዎች ለማጠናከር የአመራሩ ሚና ሊጠናከር ይገባል አሉ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ። አርቆ ማየት አልቆ መስራት በሚል መሪ ሀሳብ በክልሉ አሻጋሪ እድገትና የልማት እቅድ ላይ ለክልሉ ከፍተኛ አመራሮች ለአንድ ሳምንት ሲሰጥ የቆየው ስልጠና አጠናቋል። በስልጠናውም አጠቃላይ ላይ ርዕሰ መስተዳድሩ እንደገለጹት ክልሉ ያለውን እምቅ የመልማት አቅም ወደ ስኬት መቀየር ህዝቡን የልማቱን ተጠቃሚ ለማድረግ አመራሩ ተግቶ ሊሰራ ይገባል ብለዋል። በ25 ዓመታት የሚተገበረው የክልሉ ልማትና እቅደ ፍኖተ ካርታ ውጤታማ እንዲሆን አመራሩ ግንባር ቀደም ሚናውን መወጣት እንዳለበትም ገልጸዋል። ጥራት ያለው እቅድ ከማውጣት ጀምሮ እቅዱን ለመፈጸም ብቁ ሆኖ መገኘት ይገባል ያሉትም ሀብት በመፍጠር ህዝብን ተጠቃሚ ያደረገ ልማትን ማራገጥ በየደረጃው ካለ አመራር እንደሚጠበቅም አንስተዋል። እቅዱ ኢትዮጵያ ከምትከተለው ብዝሃ ዘርፍ ኢኮኖሚ ጋር ተጣጥሞ መዘጋጀቱን ጠቁመው በጀቱን በአግባቡ በማልማትም ማዋል እንደሚገባም ነው የተናገሩት። ኃይል ከሚያባክኑ ትንንሽ ነገሮች በመውጣት በመተጋገጽ እቅዱን ለማሳካት ሁላችንም ግንባር ቀደም መሆንን ልንረባረብ ይገባል ሲሉም አሳስቧል። ሙስናን ለመከላከል የዲጂታል አሰራር ተደራሽነትን ማስፋት ሁነኛ መፍትሄ ነው አሉ የህግ ምሁራን። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የመልካም አስተዳደር ጥናት ማዕከል የህግ ተመራማሪ ዶክተር ሙሉጌታ ጌጡ እንዳሉትም በዋቻሞ ዩኒቨርሲቲ የህግ ምሁር ኑሩሴን ኢንዲሪስ ሙስናን ለመከላከል አሰራሮችን የማዘመን አስፈላጊነትን እንዲሁ አንስተዋል። ከምሁራኑ ባደረጉት ቆይታ ምሁራኑ እንዳሉትም የሙስና ወንጀሎች ጊዜውን ተከትለው እየረቀቁ እንደሆነም አንስተዋል። ለዚህም በረቂቅ መንገድ ለመከላከል እንዲሁም ተጨባጭ መረጃዎችን ለማግኘት የዲጂታል አሰራሩን ደህንነትን የጠበቀ እንዲሆን በትኩረት መስራት ይገባል ያሉትም የመንግስት አገልግሎቶችን የማተሳሰር የዲጂታል መሰረት ልማቶችን ማስፋት፣ የግንዛቤ ሥራዎችንን ባለሙያዎችን አቅም ማሳደግና ሙስናን ለመከላከል የሚደረገውን ጥረት ለማጠናከር ወሳኝ ስለመሆናቸው ነው ምሁራኑ ያስገነዘቡትም። በማዕከላዊ ኢትዮጵያ ክልል እየተከናወነ ባለው የሌማት ትሩፋት መርሃ ግብር የወተት ምርታማነት እያደገ መጥቷል። በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር እንደገለጹት በሌማት ትሩፋት መርሃ ግብር በርካታ የህብረተሰብ ክፍሎች በመሳተፍ ተጠቃሚ ሆነዋል። የወተት ምርታማነትን ለመጨመር በተሰጠው ልዩ ሀገራዊና ክልላዊ ትኩረት የአምራቾች ቁጥር መጨመሩና የወተት ምርት ማደጉንም ተናግረዋል። በዚህም በአመት ይመረት የነበረው 325 ሚሊዮን ሊትር ወተት አሁን ላይ ወደ 650 ሚሊዮን ሊትር ደርሷል በማለት ነው ገልጸዋል። በዚህም የክልሉ የወተት ምርታማነት በእጥፍ ማደጉን ነው የጠቆሙትም በክልሉ ውስጥ ስምንት የወተትና ወተት ተዋጽኦ መቀነባበሪያ ኢንዱስትሪዎች መገንባታቸውን ገልጸው ስድስቱ ስራ መጀመራቸውን፣ ቀሪዎቹ በሁለት ወራት ጊዜ ውስጥ ወደ ስራ እንዲገቡ ትኩረት ተሰጥቶ እየተሰራ እንደሚገኝም አመልክቷል። ኢንዱስትሪዎቹ ከ2600 በላይ የሚደርሱ ዜጎችን በህብረት ስራ ማበረር ተደራጅተው በመገንባት ስራ መጀመራቸውና ይህም አርሶ አደሩን በገጠር ኢንዱስትሪ ባለቤት እንዲሆን ያስቻለ ስለመሆኑ ያስረዱትም፣ የወተት ምርታማነትንም ለማሳደግ ለወጣቶች የሥራ እድል ለመፍጠር ረገድም ከፍተኛ አስተዋጽኦ እያበረከተ እንደሆነ ነው የተናገሩት። እንደ ሀገር የተጀመረውን ከተረጂነት ወደ ምርታማነት የማጓጓዝ ግቦችን በማሳካት በምግብ ራስን የመቻልና ስራ ተመገብን የማሻሻል እውን ማድረግ አንጻር ተስፋ ሰጪ እንደሆነም ነው ያነሱት። በተጨማሪም የወተት ምርታማነትን በእንስሳት ጤና እና ዝርያ ማሻሻል እንዲሁም መኖ ልማት ላይ በተሰሩ ውጤታማ ስራዎች የተሻለ ውጤት እየተመዘገበ ነው ሲሉ ተናግረዋል። ክብራት ተመልካቾቻችን ከሀረሪ ቴሌቪዥን ለዕለተ ቅዳሜ ያዝንላችሁ ዜና አክተተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ።